ሰላም ሰላም የዴሊ ቤተሰቦች እንደምናላችሁ፣ ዛሬም ትኩስ ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር ላይ ኮመንት በማድረግ ትብብራችሁ አይለየን።

እስራኤል የአንበሳውን መነሳት ዘመቻ መሳካቱን ገልጸች። የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ ትናንት ምሽት ጽ አካባቢ ነው የመከላከያ ሚኒስተር የእስራኤል መከላከያ ሰራዊት ዋና አዛዥና የሞሳድ ዳይሬክተር ያካተው ስብሰባ ማካሄዳቸውን የእስራኤል መንግስት አስታውቋል። አንበሳው መነሳት በሚል መጠሪያ የተካሄደው ኦፐሬሽን ሁሉም ግቦች መምታቱና ከጠበቀው በላይ ውጤት ማስመዝገቡን ጠቅላይ ሚኒስተሩ ገልጿል። አክሎም እስራኤል የገጠማትን ህልውና ስጋቶች ማለትም ኤሌክትሪክ ጉዳይ ላይ ፕላስቲክ ሚሳይሎች በተመለከተ ሙሉ በሙሉ ማስወገድ ተችሏል ብሏል።

የእስራኤል መከላከያ ሰራዊት በቴህራን አየር ክልል ሙሉ ሙሉ የአየር በላይነት ማግኘቱን ገልጸው የኢራን ወታደራዊ አመራር ከባድ ጉዳት ማድረሳቸውንና በደርዘን የሚቆጠሩ የኢራን ዋና ከተማ የመንግስት ኢላማዎች ማውደም መቻሉን ጠቅሰዋል። የእስራኤል ለመከላከልና የኢራን ኑክሌር ስጋትን በማስወገድ ድጋፍ እና ተሳትፎ ላደረገው የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካውን ምስጋና አቅርበውለታል። ዘመቻው ግቦቹ ማሳካት ተከትሎ ከፕሬዚዳንት ትራምፕ ጋር ሙሉ በሙሉ በመተባበር እስራኤል ፕሬዚዳንቱን የ2000 የተኩስ አቁም ስምምነት ሀሳብ እንደምትቀበል አስተ

ጠቁመዋል። በተጨማሪም እስራኤል ማንኛውም የተኩስ አቁም ጥቀት ጥሰት ሲያጋጥም በኃይል እንደምትመልስ አስጠንቅቃለች። የእስራኤል ዜጎች የተኩስ አቁም ሙሉ በሙሉ መከበሩን እስኪያረጋገጡ ድረስ የእስራኤል የመከላከያ ሰራዊት ትእዛዝ መመሪያዎች ማክበር እንዳለባቸው ተገልጿል።

ኢራን የተኩስ አቁም አፍረሷን የእስራኤል አስታወቀች። የኢራን ውንጀላ አስተባብላለች። ኢራን የተኩስ አቁም ስምምነት በመጣስ በእስራኤል ላይ ከፍተኛ ጥቃት መፈጸሟን ዋጋ ትከፍላለች ሲሉ የእስራኤል መከላከያ ሚኒስቴር ካትዝ ተናገሩ። ኢራን ዛሬ ጠዋት በፈጸመችው የሚሳኤል ጥቃት ሰባት ህንፃዎች መወደማቸውን በሰዎች ላይ ጉዳት እንደደረሰ አልጀዚራ ዘግቧል። እስራኤል ጥቃቱን ተቀጥሎ ጦር ኃይል ምላሽ እንዲሰጥ ትዕዛዝ መስጠቱን ካትዝ ገልጧል። ሚኒስተሩ ከኢራን ፕላስቲክ ሚሳኤሎች መተኮሻ ጠቅሰው ሁለቱም መክሸፋቸውን ተነግሯል። የእስራኤል መከላከያ ሚኒስተር ካትዝ

ኢራን የተኩስ አቁም ስምምነት በመጣስ ወንጀላቸውን ሲገልጹ የኢራን መገናኛ ብዙሃን የእስራኤል ወንጀላ ማስተባበሉን ዘግቧል። የእስራኤል መከላከያ ኃይል ኢራን የተኩስ አቁም በመጣሷ በቴህራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከባድ ያለ ጥቃት መፈጸሙ ምላሽ እንዲሰጥ ማዛቸውን ተናግሯል። ሆኖም ወደ ኢራን እስራኤል ሚሳኤል የማል አስወንጭፏል የሀገሪቱ መገናኛ ብዙሃን ዘግቧል። በሁለቱ ሀገር መካከል የተኩስ አቁም የመጀመሪያ የተገለጹት ከጥቂት ሰዓታት በፊት ነው። ፕሬዚዳንት ትራምፕ በሁለቱም ሀገር መካከል የተኩስ አቁም ስምምነት መጀመሩን በገለጹበት የማ

ማህበራዊ ለጥፋቸው እንዳይሰጡ ማሳሰቢያ ቢቢሲ ዘግቧል።

የኒኩለር ተቋማችን ለማደስ አስቀድመን ተዘጋጅተናል። የኢራን አቶሚክ ኢነርጂ ኃላፊ የኢራን የአሜሪካ ጥቃት ከሰነተች በኋላ የኒኩለር ተቋማችን ለማደስ ቅድመ ዝግጅት ላይ መሆኗን አረጋግጣለች። ኢራን በአካባቢ ያሉት ውጥረት ተባብሶ በቀጠለበት በዚህ ጊዜ ባለፉት ሳምንታት መጨረሻ በዩናይትድ ስቴትስ የአየር ጥቃት የደረሰባቸው የኒኩለር ተቋሞችን ለማደስ ቅድመ ዝግጅት ማድረጓን አረጋግጣለች። የኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ በመንግስት ቴሌቪዥን ባስተላለፉት መልእክት እንደተናገሩት ሀገራችን

ጥቃት የደረሰባቸውን ተቋማት ወደ ስራ ለማስገባት ቀድማ እቅድ እንዳዘጋጀች ጠቁሟል። የነዚህ እቅዶች በምርትና የጥገና ስራዎች ላይ የሚደርሰው ማንኛውም አይነት መስተጓጎል ለማስቀረት ታስቧል ብሏል። በመሀሙድ ኢስላሚ አክለውም ኤጀንሲው በአሁኑ ወቅት በሶስት የኒውክሌር ተቋማች ላይ የደረሰው ጉዳት መጠን በጥልቀት መገምገም ላይ ነው ብሏል።

የመልሶ ማቋቋም ሂደቱ የኢራን ኒውክለር ዘርፍ ቀጣይነት ለማረጋገጥ እየተደረገ ያለው ዝግጅት አካል መሆኑን አስረድቷል። አሜሪካ ከቀናት በፊት በኢራን ሶስት ዋና ኒውክለር መሳሪያ ቤቶች ላይ ኢላማ ያደረገ ጥቃት ያደረሰ ሲሆን ይህም በቴህራን ቴልአቪቭ መካከል ወታደራዊ ውጥረት ከተባበሰ በኋላ የመጀመሪያው ነው። ይህ ጥቃት በቀጠናው የሚስፋፋ ግጭትን ሊፈጥር ይችላል የሚል ስጋት ከመፍጠሩ ባሻገር ዓለም አቀፍ ስጋቶች ይኖራል። በሌላ በኩል ቴህራን አሁንም የኒውክለር መርሃ ግብር ሙሉ በሙሉ ሰላማዊ መሆኑን አረጋግጣሉ ብላለች።

የእስራኤል ና የኢራን የተኩስ አቁም ስምምነት ተከትሎ የነዳጅ ዋጋ ቀነሰ የእስራኤልና ና የኢራን ለሁለት ሳምንት ከቆየው ግጭት ረገብ ብሎ የተኩስ አቁም ስምምነቱ ለማድረግ ከተስማሙ በኋላ የነዳጅ ዋጋው በ5% መቀነሱን ተገልጿል ድፍድፍ ድፍድፍ ነዳጅ ዘይት በበርሜል ወደ 68 ዶላር ዝቅ ብሏል የተባለው ይህም እስራኤል ሰኔ 13 በኢራን የኒውክሌር ተቋም ላይ ሚሳኤሎች ከማስወንጨፋ በፊት ከነበረው በታች መሆኑን ተገልጿል በቅርብ ቀናት ኢራን የነዳጅና ና የጋዝ የመርከብ መስመር የሆነውን የሆርሙዝ ባህር ሰርጥ በመዝጋት አለም

አቀፍ አቅርቦቶችን ልታስተጓጉል ትችል በሚል ስጋት እየጨመረ በመምጣቱ ዋጋው ጭማሪ መስተዋሉን ተመልክቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም አሁን ተግባራዊ ሆኗል ሲሉ የእስያ አክሲዮን ገበያዎች መነቃቃጥ መጀመሩ ተጠቁሟል። ሚሳኤል ጥቃቱን ከጀመሩ ጊዜ አንስቶ የነዳጅ ዋጋ በበርሜል እስከ 81 ዶላር ደርሶ እንደነበር ቢቢሲ ዘግቧል።

ሞጆ የከተማ ፕላን ተግባራዊ እያደረገች ነው። 29 ኪሎ ሜትር የኮሪደር ልማት እየተከናወነ ይገኛል። የሞጆ ከተማ ዘመናዊ ለማድረግ አዲስ የከተማ ፕላን ተግባራዊ እየተደረገ መሆኑን የከተማ አስተዳደሩ አስታውቋል። የሞጆ ከተማ ምክትል ከንቲባ ተወሸቱ ሹሜ ለጋዜጣ እንደተናገሩት የኦሮሚያ ፕላን ኢንስቲትዩት ተግባራዊ በሚያደርገው ፕላን ውስጥ ከተማው ዘመናዊ ለማድረግ እየተሰራ ነው። በዚህም አዲስ ከተማ ፕላን የሞጆ ከተማ አምራች ኢንዱስትሪ ማዕከል ለማድረግ አቅጣጫ ተቀምጦ እየተገበረ ነው ብሏል። በከተማው በክላስተርና የኢንዱስትሪ የተለያዩ ኢንቨስትመንቶች የሚሆኑ ስፍራዎች

ተዘጋጅተዋል፣ ተቀምጠዋል። ኢንቨስትመንቱ ባሻገር ለነዋሪዎች ምቹ ከተማ ለመፍጠር ሰፊ እንቅስቃሴ እየተደረገ መሆኑን ገልጧል። በሌላ በኩል እንደ ሀገር እየተተገበረ የሚገኘው የኮሪደር ልማት በሞጆ ከተማ ሕዝቡን ባሳተፈ መልኩ ተግባራዊ በማድረግ 29 ኪሎ ሜትር የኮሪደር ልማት እየተከናወነ ይገኛል። በኮሪደር ልማቱ የአረንጓዴ ስፍራዎች፣ የእግረኛ መንገዶች ተገንብተው በከተማዋ ዋና መንገዶች የሚከናወኑ ግንባታዎች ደረጃን የጠበቁ እንዲሆኑ መደረጋቸውን ጠቅሷል።

ኢራን የተኩስ አቁም አፍረሷን የእስራኤል አስታወቀች፣ የኢራን ውንጀላ አስተባብላለች። ኢራን የተኩስ አቁም ስምምነት በመጣስ በእስራኤል ላይ ከፍተኛ ጥቃት መፈጸሟን ዋጋ ትከፍላለች ሲሉ የእስራኤል መከላከያ ሚኒስትር ካትዝ ተናገሩ። ኢራን ዛሬ ጠዋት በፈጸመችው የሚሳይል ጥቃት ሰባት ህንፃዎች መውደማቸውን፣ በሰዎች ላይ ጉዳት እንደደረሰ አልጀዚራ ዘግቧል። እስራኤል ጥቃቱን ተቀጥሎ ጦር ኃይል ምላሽ እንዲሰጥ ትእዛዝ መስጠቱን ካትዝ ገልጧል። ሚኒስትሩ ከኢራን ፕላስቲክ ሚሳይሎች መተኮሻ ጠቅሰው ሁለቱም መክሸፋቸውን ተነግሯል። የእስራኤል መከላከያ ሚኒስትር

ኢራን የተኩስ አቁም ስምምነት በመጣስ ወንጀላቸውን ሲገልጡ የኢራን መገናኛ ብዙሃን የእስራኤል ወንጀላ ማስተባበሉን ዘግቧል። የእስራኤል መከላከያ ኃይል ኢራን የተኩስ አቁም በመጣሷ በቴራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከባድ ያለ ጥቃት መፈጸሙ ምላሽ እንዲሰጥ ማዛቸውን ተናግሯል። ሆኖም ወደ ኢራን እስራኤል ሚሳኤል ያለ አስወንጭፏል የአገሪቱ መገናኛ ብዙሃን ዘግቧል። በሁለቱ ሀገር መካከል የተኩስ አቁም የመጀመሪያ የተገለጹት ከጥቂት ሰዓታት በፊት ነው። ፕሬዚዳንት ትራምፕ በሁለቱም ሀገር መካከል የተኩስ አቁም ስምምነት መጀመሩን በገለጹበት የማ

ማህበራዊ ለጥፋቸው እንዳይሰጡ ማሳሰቢያ ቢቢሲ ዘግቧል።

ኢራን የተኩስ አቁም ስምምነት በመጣሷ ከባድ ምላሽ ይጠብቅታል ስትል እስራኤል ዛተች። የእስራኤል መከላከያ ሚኒስተር ኢድላር ካትስ ባወጡት የእስራኤል መከላከያ ሰራዊት ኢራን የተኩስ አቁም በመጣሷ በቴህራን አንበርት ላይ ባሉ አገዛዝ ኢላማዎች ላይ ከፍተኛ ጥቃት በመሰንዘር በኃይል ምላሽ እንዲሰጣ ትእዛዝ ሰጥቷል። የኢራን የውጭ ጉዳይ ሚኒስተር ጥቃቱ የሚያቆመው የእስራኤል ተመሳሳይ እርምጃ ከወሰዱ ብቻ እንደሆነ ቀደም ብሎ ተናግሯል። የእስራኤል ጦር ከኢራን የተወነጨፉ ሚሳኤሎች ላይ ይቻለው ሲል በዛሬው ዕለት አስታውቋል። የአየር መከላከያ ዘዴ

ስጋቱን ለመጥለፍ እየሰሩ ሲሆን ሰዎች ወደ መጠለያ ገብተው እንዲቆዩ የነገራቸው ይገኛሉ። የእስራኤል መከላከያ ኃይል ዋና አዛዥ ወታደራዊ ኃይላቸውን ለኢራን ድርጊት ከባድ ጥሰት በማለት ለኃይላቸው ምላሽ ይሰጣል ብለዋል። አይል ዛሚር እንደተናገሩት በኢራን መንግሥት እየተካሄደ የተኩስ አቁም ከፍተኛ ጥሰት ተከትሎ በኃይል ምላሽ እንሰጣለን ሲሉ በኤክስ ገጻቸው ላይ በወጡት መግለጫ ገልጿል። የኢራን መንግሥት ሚዲያ ከተኩስ አቁም በኋላ በእስራኤል ላይ ሚሳኤል ተኩሷል የሚል ወንጀላ አስተባብሏል።

የኢራን ታጣቂ ኃይሎች ለጠላት ሽካኔ አስፋሪና አርአያ ያለው ምላሽ መስጠቷን የገለጸችው ኢራን ትላንት ምሽት በኳታር የሚገኘውን የአሜሪካ ጦር ሰፈር ላይ ባደረሰችው ጥቃት ጎሲቀን እስራኤል በሚሳኤል መምታቷን አስታውቃለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ቴህራን በግዛቷ ላይ የደረሰው ጥቃት ተመጣጣኝና በጊዜው ምላሽ ሰጥታለች ያሉት ሲሆን ጠላት በግዳጅ እንዲጸጸትና ሽንፈት እንዲቀበል አድርጓል ብሏል።

በጠቅላይ ሚኒስትር ውይይት ላይ ጥያቄ ያለን ሲሉ የኢትዮጵያ ሕክምና ባለሙያዎች ማህበር ገለጹ። በጠቅላይ ሚኒስትር አብይ አህመድ ከሕክምና ባለሙያዎች ባደረጉት ውይይት ላይ አለመጋበዙን የኢትዮጵያ ሕክምና ባለሙያዎች ማህበር አስታወቀ። የማህበሩ ምክትል ፕሬዝዳንት አቶ መለሰ ባት ሲናገሩ በጠቅላይ ሚኒስትሩ ይህንን ውይይት ያደረጉት የኛ ማህበር ከታገደ በኋላ ነው ብለዋል። ማህበሩ የታገደው የሲቪል ሶሳይቲ ባለስልጣን ባቀረበበት ክሶች መሆኑን የገለጹት አቶ መለሰ ከዚህ መካከል ጠቅላላ ጉባኤው አለማድረግ፣ ሀሰተኛ ማህተብ መጠቀም የሚለው እንደሚገኝበት አስረድቷል።

አስረድቷል። ይሁንና በማህበሩ ላይ የቀረቡት እነዚህ ክሶች ሀሰተኛ መሆናቸውን ገልጸው ይህ ጉዳይ ከሁለት አመት በፊት የቀረበ ነው፣ በወቅቱ ምንም ያስቀረጽ ነው ማህተብ እንደሌለ ተማምነን የተዘጋ ፋይል ነበር። ከአሁን በኋላ የተጣለባቸው እገዳ እንደማይቀበሉት አስታውቋል። በእነዚህም ምክንያት የተነሳ ማህበሩ ላይ እገዳ በመጣሉ በጠቅላይ ሚኒስትር ጋር በተደረገው ውይይት ላይ ማህበሩ ሊሳተፍ እንዳልቻለ የጠየቁት አቶ መለሳ ጠቅላይ ሚኒስትር ከጤና ባለመሽጋ ያደረጉትን ውይይት ላይ ጥያቄ ያለን በማለት ገልጿል።

የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል የተኩስ አቁም ስምምነት መኖሩን ቢያውጁም የእስራኤል ጥቃቱን መቀጠሉን የትራምፕ የሰላም ጥረት የድፍረት ምልክት ማሳየት የምታወቅበት መንገድ ነው ሲሉ አንድ ታዋቂ ፖለቲካ ተንታኝ ተናግሯል። በኳታር ሃምዳን ቢል ኸሊፍ ዩኒቨርሲቲ የሕዝብ ፖሊሲ ፕሮፌሰር የሆኑ ሱልጣን ባርካት ለአልጃዚራ በሰጠው ትንታኔ የእስራኤል ጠቅላይ ሚኒስትር ቤናሚን ኔታንያሁ ሆን ብለው ግጭቱን በማስቀጠል ለአሜሪካ ለአሜሪካውና ለዓለም ማህበረሰብ አንድ ግልጽ መልእክት እያስተላለፉ ነው ብሏል። የ

ለእስራኤል የጸጥታ ጉዳይ የሚወስነው በቴል አቪቭ እንጂ በዋሽንግተን እንዳልሆነ መመሪያዎቹን እስራኤል ትቅደም የሚል መሆኑን ነው። የትራምፕ የተሳሳተ ስሌት። ፕሮፌሰር በርካት እንደሚሉት ፕሬዚዳንት ትራምፕ የሰላም ስምምነት ሲያውጁ ሁለቱም ወገኖች መቆጣጠር እንደሚችሉ አስበው ነበር። ነገር ግን የናቲያነ ሁኔታ እንደፈለጉት የማሽከርከርና የማታ ላይ ፖለቲካ ችሎታ አቅለለው የተመለከቱት ይመስለኛል ያሉት ፕሮፌሰር አሁን የትራምፕ በአቋማቸው ላይ አዲስ ስሌት እንዲሰሩ ተገደዋል ብለዋል። የእስራኤል የመጨረሻው ግብ እንደ ፕሮፌሰሩ ትንበያ የእስራኤል ጥቃት

ወጣቶች በቀላሉ የሚቆሙ አይደሉም። እስራኤል በኢራን ውስጥ ከባድ የአገዛዝ ለውጥ ሙከራ ስታደርግ ወታደራዊ ዘመቻ ሙሉ በሙሉ የምታቆም አይመስልም ብለዋል። ይህም ደግሞ ግጭቱ በትራምፕ ካሰቡት በላይ እጅግ ረጅምና ውስብስብ ሊሆን እንደሚችል አመላካች ነው። በአጠቃላይ የእስራኤል ድርጊት የትራምፕ የሰላም ስምምነት ከወዲሁ ያጨናገፈ ነው ሲሆን፣ የአሜሪካ ፕሬዚዳንት በቅርቡ ወዳጆቻቸው ላይ ያላቸውን ተጽዕኖ ፈጣሪ ወሰን በግልጽ ያሳየ ክስተት ሆኗል።

ቻይና አሁንም ከኢራን ዘይት መግዛቷን መቀጠል ትችላለች። ፕሬዚዳንት ዶናልድ ትራምፕ፦ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቻይና አሁን የኢራን ነዳጅ ዘይት መግዛት ትችላለች፣ ከኛም እንደምትገዛ ተስፋ እናደርጋለን። ትራምፕ ዛሬ በዋይቶስ በሰጡት መግለጫ ለኛ ቻይና አሁን ከኢራን ዘይት መግዛቷን መቀጠል ትችላለች ብለዋል። አክለውም ቻይናውያን ከአሜሪካ ብዙ ዘይት እንደሚገዙ ተስፋ እንደሚያደርጉ ተናግረው፣ የዶናልድ ትራምፕ ንግግር አሜሪካ ከቻይና ጋር ያለውን የነዳጅ ዘይት ንግግር ለማሳደግ እንደ ግልጽ ግብዣ ተደርጎ ይወሰዳል ተብሏል።

ሰብስክራይብ፣ ሼር ላይ ኮመንት በማድረግ ትብብራችሁ አይለየን። እናመሰግናለን።